ጤና ይስጥልኝ፣ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ድረስ እነሆ። የዕለቱን አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን ነግራችኋለሁ። በጎርጎራ ወታደራዊ ሄሊኮፕተር መከስከስ በደረሰባቸው ጉዳይ የተነሳ የብልጽግና አገዛዝ የፌዴሬሽን ምክር ቤት አፈ ጉባኤቱ አገኘሁ ተሻገር የጤና ሁኔታ አሳሳቢ ደረጃ ላይ ነው ሲሉ የመረጃ ምንጮች ተናገሩ። በጎርጎራ አማረፍ ላይ በነበረው የሄሊኮፕተር መከስከስ የሞት ሰዎች ቁጥርም ሶስት ደርሷል ተብሏል። ዝርዝር ይዘናል። አሜሪካ ለታላቁ ህዳሴ ግድብ ገንዘብ እንደረዳች ፕሬዚዳንት ትራምፕ ተናገሩ። ትራምፕ ግድቡ በአባይ ወንዝ የውሃ ፍሰት መጠን ላይ ይቀንሳል ማለት ግብጽ ስታሰማ የነበረውን ክስ አስተጋብተዋል። የአሜሪካው ፕሬዚዳንት ታዲያ ለሁለተኛ ዙር ወደ ስልጣን ከመጡ በኋላ ኢትዮጵያና ግብፅን በተመለከተ ዛሬ ለሁለተኛ ጊዜ ጽፏል። በዝርዝር ነው ያለን። ጠቅላይ ሚኒስትር አብይ አህመድ በጠሩት ውይይት ላይ ያልተገኙ የፖለቲካ ፓርቲዎችን አስፈራሩም። የአብይ ማስፈራሪያና ዛቻ በመድረኩ አልገኝም ብለው በቀሩትና መድረኩን ረግጠው በወጡት ላይ ሆኗል። በመድረኩ ላይ አልገኝም ያሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ደግሞ ከአብይ ጋር መነጋገር ጉንጭ አልፋ ነው ማለት ተናግረዋል። በዝርዝር ነው ያለን። የሰላም ስምምነቱን በመጠቀም የፌዴራል መንግስት የትግራይ ህዝብን ያሰፋፈር ሁኔታ ለመለወጥ እየሰራ ነው ማለት የትግራይ ጊዜያዊ አስተዳደር ከሰሰም። የአስተዳደሩ ምክትል ፕሬዚዳንት አማኑኤል አሰፋ ተፈናቃዮችን ለመመለስ በሚል በተደረገው ሰላማዊ ሰልፍ ላይ ነው ይህን ንግግር ያሰሙት። በዚህም ላይ ተጨማሪ ይዘናል። በሳውዲ አረቢያ 37 ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብዊ መብት ተሟጋጅ ድርጅቶች ይፋ አድርገዋል። የመብት ተሟጋጅ ድርጅቶቹ ታዲያ የሞት ቅጣት ተፈጻሚ ሊደረግ የታቀደበትን ተቃውሟቸውን አሰምተዋል። በዝርዝር እንመለከታለን። በኢራንና በእስራኤል መካከል የተጀመረው ጦርነት ዛሬም ቀጥሏል። ታዲያ ጦርነቱ የተጀመረበት አሁን ላይ ማንም ወደማይቆጣጠረው ሰዓት ሊሸጋገር ይችላል በማለት የተባበሩት መንግስታት ድርጅት አስታውቋል። የተመድ ዋና ጸሐፊ አንቶኒ ጉተሬዝ በጉዳይ ላይ አስተያየታቸውን ይሰጡ ሲሆን ይህንንም በዝርዝር የምናየው ነው። ተመልካቾቻችን፣ እነዚህና ሌሎችን አብራችሁት ቆዩት አዳምጣላችሁ። ወደ ዝርዝሩ አልፋለሁ። በጎርጎራ ወታደራዊ ሄሊኮፍተር መከስከስ በደረሰባቸው ጉዳት የተነሳ የብልጽግና አገዛዝ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የጤና ሁኔታ አሳሳቢ ደረጃ ላይ ደርሷል ሲሉ የመረጃ ምንጮች ተናገሩ። በጎርጎራ በማረፍ ላይ በነበረ የሄሊኮፍተር መከስከስ የሞት ሰዎች ቁጥርም ሶስት ደርሷል ተብሏል። በአማራ ክልል ሰኔ 8 2017 ዓም የአገዛዙ የብልጽግና ባለስልጣናትና ወታደራዊ አዛዦች ከጎንደር ከተማ ወደ ጎርጎራ ከተማ ስታጓጉዝ የነበረች ሄሊኮፍተር ላይ በተፈጠረው ሁኔታ የፋኖ ኃይሎች መተ ጥለናታል በሚል ሲያሳውቁ አገዛዙ በበኩሉም የቴክኒክ ችግር ነው በሚል ማስተባበሉ ይታወሳል። ከጎንደር ከተማ የተነሳችና ባለስልጣናትና ወታደራዊ አዛዦች እንዲሁም ጋዜጠኞችን አሳፍራ የነበረችው ሄሊኮፍተሯ ጎርጎራ ከተማ ላይ ማረፍ ላይ እንዳለች ተከስክሳ ባለስልጣናት መጎዳታቸው መዘገባችን የሚታወስ ሲሆን፣ ዘግይቶ በወጣ መረጃ ደግሞ ሶስት ሰዎች መሞታቸው ታውቋል። በሄሊኮፍተሯም ችግር ከመሞቱት መካከል አቶ ብዙ አየሁ ብርሃኑ የተባለ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ የሚገኝበት ሲሆን ሁለቱ ደግሞ የባለስልጣናት ጠባቂዎች እንደ እየነበሩ ኢትዮ ኒውስ ከምንጮቹ አረጋግጣለችም። በእለቱ ሄሊኮፍተሯ ላይ ከነበሩ ባለስልጣናት መካከል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ የዋና ኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ እንዲሁም በስም ያልተለየች የሚዲያ ባለሙያ ጉዳት ደርሶባቸው ሕክምና መግባታቸው የሚታወስ ነው። አቶ አገኘው ተሻገር ታዲያ አሁን ላይም በከፋ ሁኔታ ላይ ናቸው ሲሉ ነው የመረጃ ምንጮቻችን የተናገሩት። ሄሊኮፍተሩ ለማረፍ ሲሞክር የተፈጠረ በተባለው ችግር ሲወድቅ አቶ አገኘው እጃቸውና ጭንቅላታቸውን እንደተጎዱ የገለጹት የመረጃ ምንጮቻችን በወቅቱ አቶ አገኘው ተሻገር የወደቀባቸው የሄሊኮፕተሩ ክፍል ለማንሳት አዳጋች ሆኖ እንደነበረም ተናግረዋል። አቶ አገኘሁ ተሻገር ታዲያ አሁን ላይ አዲስ አበባ በሚገኘው የቻይናው ሲልክሮድ ሆስፒታል ህክምና እየተደረገላቸው እንደሚገኝ ታወቀ ሲሆን ሰውየው ለህይወታቸው አስጊ ሁኔታ ውስጥ እንደሚገኙም ነው የሆስፒታል ምንጮች ለኢትዮ ኒውስ ተናገሩት። አቶ አገኘሁ ተሻገር ራሳቸውን አያውቁም፣ ጉዳታቸው ከባድ ነው። ስለሆነም ለተሻለ ህክምና ዱባይ ሊላኩ ዝግጅት እየተደረገ ነው ያሉት የመረጃ ምንጮች አያይዘውም፣ ሌላኛው ባለስልጣን የውሃና ኢነርጂ ሚኒስትር እንዲሁም ኢንጂነር ሀብታሙ ይተፋም በዚሁ ሲልክሮድ ሆስፒታል እየታከሙ ይገኛል ብለዋል። ኢንጂነር ሀብታሙ ይተፋ ያሉበት የጤና ሁኔታ ግን በጣም ጥሩ የሚባል ደረጃ ላይ ሲሉ አክለው ገልጸዋል። አገዛዙ በወቅቱ ጎርጎራ ላይ በተፈጠረው ሄሊኮፕተር የቴክኒክ ችግር ምንም ጉዳት አልደረሰም ቢልም እስካሁን ግን የሶስት ሰዎች ህይወት ሲያልፍ የአካል ጉዳት ያጋጠማቸው ህክምና ላይ መሆናቸውንና አቶ አገኘሁ ተሻገር ግን ወደ ውጭ ሂደው እስኪታከሙ ድረስ ውሳኔ መደረሱም ተሰምቷል። አሜሪካ ለታላቁ ህዳሴ ግድብ ገንዘብ እንደረዳች ፕሬዚዳንት ትራምፕ ተናገሩ። ትራምፕ ግድቡ የአባይ ወንዝን የውሃ ፍሰት መጠን ይቀንሳል ማለት ግብጽ ስታሰማ የነበረውን ክስ አስተጋብተዋል። የአሜሪካው ፕሬዚዳንት ትራምፕ ለሁለተኛ ዙር ወደ ስልጣን ከመጡ በኋላ ኢትዮጵያና ግብጽን በተመለከተ ዛሬ ለሁለተኛ ጊዜ ጽፏል። ዶናልድ ትራምፕ በኢትዮጵያውያን ገንዘብ ተገነባ በሚል በመንግስታት የሚነገርለትን ታላቁን የህዳሴ ግድብ በአሜሪካ ገንዘብ ድጋፍ የተገነባ ነው ብለዋል። ግድቡን በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ

ፕሬዚዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳቸው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፏል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙ ጦርነቶች በበለጠ በከፋም የደም መፋሰስና ሞት የሚታወቅ ሲሆን ለአስርት ዓመታት የቆየ ነው ካሉ በኋላ ትራምፕ የሩዋንዳና የኮንጎ ተወካይ ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለም ታላቅ ቀን ነው ይላሉ ፕሬዚዳንቱ። ለዚህም የሰላም የኖቤል ሽልማት አላገኘም። በህንድና ፓኪስታን መካከል ያለውን ጦርነት ማስቆሜም የኖቤል የሰላም ሽልማት አላገኘም። በሰርቢያና በኮሶቮ መካከል ያለውን ጦርነት ማስቆሜም የኖቤል ሽልማት አላገኘም። በግብጽና በኢትዮጵያ መካከል ሰላም በማስፈኔም የኖቤል የሰላም ሽልማት አላገኘም ያሉት ትራምፕ በቅንፍ ውስጥ አስቀምጠው በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሁፋቸውን ቀጥለዋል። ትራምፕ እንደዚህ አይነት ሀሳቦችን መሰንዘር የጀመሩት በቅርብ ጊዜያት ሳይሆን በአስቀድመው ስልጣን ዘመናቸውም ጭምር ነው። አስቀድመውም የኢትዮጵያ ህዳሴ ግድብን በተመለከተ ግብጽ ታፈርሰዋለች ከማለት አልፎ ለእኔ ነበር የኖቤል ሽልማት ቢገባይ፣ ነገር ግን ለአብይ እንዲሰጠው አድርጌያለሁ። ምክንያቱም እኔም በሁለት ሀገራት መካከል የነበረውን ጦርነት አስቀርቻለሁ ሲሉ ተደምጠዋል። በሰዓቱ ጦርነቱ ከኤርትራ ጋር ነው ወይስ ከግብፅ ጋር የሚለው ብዙዎች ሲያነጋግር የነበረ ሲሆን፣ ህዳሴ ግድብን በተመለከተ ግን ከፍተኛ ጫና ማድረጋቸው የአብይ አህመድ መንግስት በሰዓቱ ተፈረካክሶም ለግድቡን አሳልፎ እስከ መሸጥ ደርሷል። ታዲያ ትራምፕ በትላንትናው የሶሻል ቱርዝ ገጻቸው ላይ የሩሲያ ዩክሬንና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምን የሚሆን ምንም ባደርግም የኖቤል የሰላም ሽልማት አላገኘም። ነገር ግን ህዝቡ ያውቃል እና ለእኔ ዋናው ነገር ያብቻ ነው ማለት ጽፏል። ትራምፕ አመጣሁት ለሚሉት ሰላም የሚገባቸውን ክብር ማግኘት ያለባቸው እንደሆኑ በሚያሳብቅባቸው በዚህ ጽሁፍ ላይ የሰላም ኖቤል ሽልማት መሰጠት ይገባኛል ብለዋል። በተዘዋዋሪም ደግሞ የሰላም ኖቤል ሽልማት የተሰጣቸው አብይ አህመድ ከኔ ያነሰ ስራ የሰሩና እንዲያውም በአሁኑ ሰዓት በሀገራችን ገንዘብ የተገደበውን ግድብ ጭምር ራሳቸው ሪፖርት እያደረጉ ሰራውት የሚሉት አብይ አህመድ ዝቅተኛ ሰሞናቸውን በተዘዋዋሪ ሲናገሩ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በጠሩት ውይይት ላይ ያልተገኙ የፖለቲካ ፓርቲዎች አስፈራሩ። የአብይ ማስፈራሪያና ዛቻ በመድረኩ አልገኝም ብለው በቀሩትና መድረኩ ረግጠው በወጡት ላይ ጭምር ነው። በመድረኩ ላይ አልገኝም ያሉት ፕሮፌሰር መረራ ጉዲና ደግሞ ከአብይ ጋር መነጋገር ጉንጭ አልፋ ነው ማለት መልሰዋል። ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፓርቲዎች ጋር ባረጉት ውይይት ያልተገኙ ፓርቲዎች ብትመጡ አዲስ ሀሳብ የላችሁም በማለት በብሔራዊ ቴሌቪዥንና በተላለፉ የውይይት መድረክ ላይ ሲወርፉ ተደምጠዋል። አብይ ፓርቲዎችን በውይይቱ ላይ ከተገኛችሁ ሆነ ወገን የሚግላክላችሁ ስሙን ይቀራል፣ ከውይይቱ ብትቀሩ ደግሞ መንግስት የሚሰጣችሁ የድጎማ ገንዘብ እንዳይቀርባችሁ ስጋላችሁ ማለት አስፈራርተዋል። በውይይቱ ያልተገኙ አንዳንድ ፓርቲዎች ከማን ጋር ግንኙነት እንዳላቸው እናውቃለን በማለትም አብይ አህመድ ዛቻቸውን ቀጥለዋል። አብይ አያይዘውም ከዚህ ቀደም የነበሩ መንግስታት አንድ ጊዜ ሚህን መሰል ውይይት ከፓርቲዎች ጋር አድርገው እንደማያውቁ የእሳቸው መንግስት ልዩ እንደሆነ ጠቅሰዋል። የወፌኮ ሊቀመንበር ፕሮፌሰር መረራ ጉዲና አጀንዳ በማይታወቅ ውይይት ላይ ለመሳተፍ ጉንጭ ከማልፋት ውጭ ምንም የሚፈይደው ነገር የለም፣ በማለት የአብይ አህመድ ውይይት እንደማይረባ ተናግረዋል። ፓርቲዎች ከጠቅላይ ሚኒስትር ጋር ባደረጉት ውይይት ላይ ፓርቲያቸው ያልተገኘበት ምክንያት ለቢስ ሲያስረዱ ምንም አዲስ ነገር የለም፣ ጉንጭ ማልፋት ነው፣ ሁልጊዜ ሞክረነዋል ማለት ይናገራሉ። ፕሮፌሰር መረራ ጨምሮ የመንግስትን ድርጊት የዝግነት ስራ እንጂ ወሳኝ በሆኑ አገራዊ ጉዳዮች ላይ መክሮ መፍትሄ ለማምጣት አይደለም በማለት ውይይቱ በትምህርት ውይይቱን የአብይ አህመድን የህዝብ ግንኙነትና ለሳቸው የሚደረገውን ሽር ጉድ ነው በማለት ተችተዋል። ከውይይቱ ረግጦ የወጣው የአፓት ተቀዳሚ ፕሬዚዳንት አቶ አብርሃም ሃይማኖት በኩላቸው ጥያቄያቸውን የመጠየቅ እድል የተሰጣቸው የፓርቲ ተወካዮች አንገብጋቢ ጥያቄዎችን ከመጠየቅ ይልቅ ውዳሴና መሞጋገስ ላይ ተጠምደው ነበረ፣ እኛም ጥያቄ መጠየቅ አልቻለም ረግጠን ወጠናል ሲሉ ለቢቢሲ ተናግረዋል። የሰላም ስምምነቱን በመጠቀም የፌዴራል መንግስት የትግራይ ህዝብን አሰፋፍር ለመለወጥ እየሰራ ነው ማለት የትግራይ ጊዜያዊ አስተዳደር ከሰሰ። የአስተዳደሩ ምክትል ፕሬዚዳንት አማኑኤል አሰፋ ተፈናቃዮችን ለመመለስ በሚል በተደረገው ሰላማዊ ሰልፍ ላይ ንግግር ሲያደርጉ ነው ይህን ያሉት። የፌዴራል መንግስት የፕሮቶራው ሰላም ስምምነት ጦርነት ሊያሳካቸው ያልቻለ ግቦችን ለማሳካት እየተጠቀምበት ነው ሲል የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል ጨምሮ ተናግሯል። ስምምነቱ ተጠቅሞ የተቆራረሰች ትግራይ እንድትኖር ለማድረግ የአካባቢው የህዝብ አሰፋፍር ለመቀየር እየጣረ ይገኛል ሲሉ ተችተዋል። አቶ አማኒኤል አሰፋይን የተናገሩት ትላንት ሰኔ 13 ቀን 2017 ዓ ም በመቀለ ከተማ ሮማናት አደባባይ የተካሄደው የክልሉ ተፈናቃዮችን ሰላማዊ ሰልፍ ባደረጉበት ንግግር ላይ ነው። በትግራይ ክልል በተካሄደው ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ በመቀለ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃ በሚል መሪ ቃል ከሰኔ 11 ቀን እስከ ትላንት ሰኔ 13 የተከናወነ የሶስት ቀናት ሰላማዊ ሰልፍ መርሃ ግብሮች ትላንት በማጠቃለያ ተዘግተዋል። ጸላል የተሰኘ የሲቪል ማህበረሰብ ድርጅት አዘጋጀው በተባለው በዚሁ ሰላማዊ ሰልፍ ላይ የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወርደን በመወከል አቶ አማኑኤል አስፋ ለሰልፉ የአስተዳደሩን መልክት አሰምተዋል። አቶ አማኑኤል በንግግራቸው የፕሪቶሪያው ስምምነት ከተፈረመ ሶስተኛ መቱን ለመድፈን ጥቂት ወራት ብቻ ቢቀሩትም ተኩስ ከማቆም የዘለለ እስካሁን የትግራይ ህዝብን ደህንነት ሊያረጋግጥ አልቻለም ብለዋ። የትግራይ ህዝብ ለዋላይነት ግዛቱን ተነጥቆ ከቀይው ተፈናቅሎ ከመኖሪያ ቤቱ ተሰዶም በችግርና በመከራም እየኖረ ይገኛል ሲሉም በንግግራቸው ገልጸ አናቱ የፌዴራል መንግስቱ በስምምነት ስም የፕሪቶሪያስ የሰላም ስምምነት ተጠቅመው በጦርነቱ ሊያስመዝግበው ያልቻለውም የተቆራረሰች ትግራይ እንድትኖር የማድረግ የአካባቢውን የህዝብ አስተፋፍር የመቀየር ግቡን ለማሳካት እየጣረ ነው ማለትም ከሷል። በሰላማዊ መንገድ ሁሉም የትግራይ ጥቅሞች ለማረጋገጥ የተቻለን ሁሉ ጥረት እናደርጋለን ማለት፣ በሰላማዊ መንገድ ካልተፈታም የትግራይ ክብር ተደፍሮና ሉዓላዊነቷ ተጥሶ ይቀራል ማለት፣ ዓለም ሁሉ ታውቁ ይገባል ሲሉም ተደምጠዋል። ከመቀለ በተጨማሪ መርሃ ግብሩ አካል የሆነው የትግራይ ተፈናቃዮች ወደ ቀያቸው በአስቸኳይ እንዲመለሱ የሚጠይቅ ሰላማዊ ሰልፍ ፍላንስ ሰኔ 13 ቀን 2017 አመሻሽ ላይ በኒውዘርላንድ ጄኔቫ በመካሄድ ላይ እንደሚገኝ የሰልፍ አዘጋጆች ገልጸዋል። ትላንት ሰኔ 13 ቀን 2017 በመቀለ ከተማ ሮማናት አደባባይ የተካሄደው የሰልፍ ማጠቃለያ አመራ ግብር ላይ በርካታ የከተማዋ ህጻናት ተማሪዎች ተሳትፈዋል። በተጨማሪም በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞችና የሃይማኖት ተቋማት ሰራተኞችና የሃይማኖት ተቋማት መሪዎችም ታይተዋል። ሺዎች የሚቆጠሩ የተፈናቀሉ የትግራይ ተወላጆች በታደሙበት በዚህ የመቀለ ሮማናት አደባባይ ሰልፍ ላይ የክልሉ ተፈናቃዮች በአፋጣ ወደ ቀያቸው እንዲመለሱ ጥሪ ሲቀርቡ ተደምጠዋል። አብዛኛዎቹ በተጨናነቁ የመፈናቀያ ካምፖች ውስጥ ለአመታት ማሳለፋቸውን የገለጹ የሰልፉ ታዳሚዎች ተፈናቃዮች የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ይተግበርልን በማለት ድምፃቸውን ሲያሰሙ ተሰምተዋል። በሳውዲ አረቢያ 37 ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉም 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በጋራ ባወጡት ጋዜጣዊ መግለጫ አስታውቀዋል። የኢትዮጵያ ዜጎች ጨምሮ መቶዎች በሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግ እንደሚችል ጠቁሟል። የሰብአዊ መብት ተሟጋች ድርጅቶች ማክሰኞ ዕለት ግንቦት 7 2017 የጋራ መግለጫ ያወጡት ሲሆን ከህገ ወጥ አደንዛዥ እፅ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይም በእስር ላይ የሚገኙ የኢትዮጵያ ሶማሊያ ግብጽነት ዜጎች ህይወት ከፍተኛ ስጋት እንደፈጠረባቸው ገልጸዋል። ድርጅቶቹ ከሳውዲ ፕሬስ ድርጅት የተገኘው መረጃ መጥቀስ በፈረንጆቹ 225 ብቻ አብዛኛው የውጭ ዜጎች ሲሆኑ፣ 98 ግለሰቦች በአደንዛዥ እጽ ዝውውር ምክንያት መገደላቸውን አስታውቋል። መግለጫው በተያዘው ዓመት ሰባት ኢትዮጵያውያንና 19 ሶማሌ ዜጎች ሀሽሽ በማዘዋወራቸው ግድያ እንደተፈጸምባቸው አክሎ አትቷል። በተጨማሪም ሰኔ 9 ቀን 2017 ዓ ም ሶስት የኢትዮጵያ ዜጎች እንደተገደሉ ሌሎች ደግሞ ማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ገልጸዋል። የድርጅቱ መግለጫ አክሎም 37 ኢትዮጵያውያን ወንዶች 27 የሶማሌ ዜጎች ጋር በደቡብ ምዕራብ ሳዑዲ አረቢያ በሚገኘው ናጅራን ማዕከላዊ እስር ቤት በስር ላይ ናቸው ብሏል። 26 የግብፅ ዜጎች ደግሞ በሰሜናዊ ምዕራብ ሳዑዲ አረቢያ በሚገኘው ታቦክ ማዕከላዊ እስር ቤት ይገኛሉ ሲል ጠቅሷል። ብዙዎቹ እስረኞች የሰዎች ዝውውር ሰለባዎች ሊሆኑ ይችላሉ ያለውም የጋራ መግለጫው አክሎም ህገወጥ ነገሮችን ለማጓጓዝ ተገድደዋል ወይም ተታለዋል ብሏል። ቶቹ አያይዘውም አብዛኛው ፍርደኞች ፍርድ ቤት ቀርበው ንጹህ መሆናቸውን የመግለጽ እድል አልተሰጣቸውም ሲሉ አስረድተዋል። በሀገሪቱ የህግ ውክልና አለመቀበል እንዲሁም የቆንስላ ድጋፍ አለመሩ ጠቅሰው እነዚህ የፍታዊ የፍርድ ሂደቶች መብቶች ናቸው ብለዋል። ድርጊቶቹ የሳውዲ አረቢያን የሀገር ውስጥ ህጎችን የዓለም አቀፍ የሰብአዊ ድንጋጌና የአረብ የሰብአዊ መብት ድንጋጌዎችን የሚጥሱም ጭምር ናቸው ማለት መግለጫቸውን አውጥተዋል። የጋራ መግለጫው ሳውዲ አረቢያ ከአደንዛዥ እፅ ጋር በተያዘ የምትፈጽመውን የሞት ቅጣት እንድታቆምና የሞት ፍርድ እንድትሰርዝ የተባበሩት መንግስታት በቅርቡ በወጣው ሪፖርት መጠየቁንም ጠቅሰዋል።

በኢራንና በእስራኤል መካከል የተጀመረው ጦርነት ማንም ወደማይቆጣጠረው ሰዓት ሊሸጋገር ይችላል ሲል የተባበሩት መንግስታት ድርጅት አሳሰብም። በኢራንና በእስራኤል መካከል የተጀመረው ጦርነት አፋጣኝ እልባት ካላገኘ ማንም ወደማይቆጣጠረው ሰዓት ሊያመራ እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ ናቸው ያስጠነቀቁትም። በሁለቱ ሀገራት መካከል ያለው ግጭት በከፍተኛ ፍጥነት እየጨመረ በመምጣቱም የንጹሐን ሞትና መፈናቀል፣ በመኖሪያ ቤቶችና በሲቪል ማህበረሰብ መሰረተ ልማት ላይ ጉድመት፣ እንዲሁም በኒኩለር ተቋማት ላይ ጉዳት እያስከተለ ነው ብለዋል። ጦርነቱ በዚሁ ከቀጠለ ማንም ሊቆጣጠረው የማይችለው ሰዓት ሊፈጥር ይችላል፣ ያንም መፍቀድ አይገባም ሲሉም አሳስበዋል። ዋና ጸሐፊ አንቶኒዮ ጉተሬዝ ጉተሬዝ የሁለቱ ሀገራት ግጭቱ ውድመት እያረሰ እንዲቀጥል ከማድረግ በጋራም በኃላፊነት ስሜት በመቀስቀስ ቀጠናውን ብቻ ሳይሆን ዓለምን ከቀውስ ገደል አፋፍን እንታደግ ማለትም ጥሪ አቅርቧል። በግጭቱ ተዋናዮችና ግጭቱ ውስጥ ለመሳተፍ በመንደርድር ላይ የሚገኙ አካላትም ለሰላም እድል ሊስጡ በማለት ጠይቀዋል። በእስራኤልና በኢራን መካከል የተፈጠረው ግጭትና አሁንም የቀጠለ ሲሆን ሀገራቱ ሀገሪቱ በአየር ላይ የሚፈጽሟቸውን መደባደቦች ቀጥለዋል። የተወዳችሁና የተከበራቸው የትዩንስ ቤተሰቦች የሉት መረጃዎች እነዚህ ነበሩ። መልካም ጊዜ ነው።